ናኦል፣ ታገተ እሺ፣ ምንም እንዳታደርጉኝ፣ ምንም እንዳታደርጉኝ። ልጁ ምን አባሽ እያደረግሽ ነው? ቤዛ፣ ኤላን ጉድ ሰራች። መጠጣ ጠጥታ አብራ ልተኛ ስትል ሌሊ ደረሰችበት። እንደዚህ የሆነ ሽያየውሽ ምንም አልሆንኩም ትያለሽ እንዴ? ኤላን አስክራ እኮ አብራ ልታደርስ ስትል ደረስኩባት። ባርኪኖ እንደዚህ ያጣፋልኝ እሴ ደግ አረገሽ። ቆይን ያፈቀርኩሽ እንጂ ምን አደረግኩሽ? አለ ዴቪ። ይቅርታ ዴቭ አደይ ይቅርታ ትበይ። በጭራሽ ከጠጣሁት በኋላ ያደረግኩትን ነገር አላቅም። አላቃቸውም፣ ግን ሁለት ናቸው። ዳይመንድ እና ኪንጎ ናቸው። ምንድን እንደዚህ የተጋደሙሽ? ተነሽና፣ ዳይ ስራግሽ ሰላም ጤና ይስጥልን፣ ወደና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ያለው እግዚአብሔር ይመስገን። ሰላማችሁ ባላችሁበት ይብዛ ያልኩኝ ዛሬም በአዲስ ቪዲዮ አደይ ሰራተኛ ቀጣይ ክፍል መተና፣ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ፣ አዲስ ነባሮች ደግሞ ሼር እያረጋችሁ ቪዲዮውን እስከ መጨረሻ እዩ ማለት ነው። አደይ ድራማ እንደቀጠለ ነው። ናሁል አደይን መቶ፣ አይኗን የያዘ ማን ነው? እኔ ናሁል ነኝ። ናሁል ልቀቀኝ። የህፃን ጫጫታ የህፃንን ጫወታ ትጫወት። አትናደጂ፣ ይቅርታ ልጠይቅ ልጠይቅሽ እኮ ነው የመጣሁት። ስትናደጅ ደግሞ በጣም ነው የሚያምርብሽ። በባክህን ስራ አትሁንብኝ። ስራ ይሄን ልስራበት እንዴ? ምን አደረግኩኝ? የእኔ ቆንጆ፣ ይቅርታ ልጠይቅሽ እኮ ነው የመጣሁት። እሽ፣ ቅርታን ይቅርታን ተቀብያለሁ። ወጣልኝ። እንዴ በቀላሉ ማ ይቅርታዬን አትቀበይኝም? የሆነ ቦታ ሎሰድሽ እና ራት ልጋብዝሽ። አሁንስ ምን አይነት ፈተና ነው የደረሰብኝ የመጣብኝ አለች አዳይ፣ በጣም ተናዳለች ማለት ነው። አን- ናኦ ለፍቅር ነው ፍቅርናት ወደ ቤት የላከችው፣ ወደ አዳይ የላከችው አዳይን እና ዴቪድ ለማጣላት። አሁንም ሌላ ሴራ እያሰረች ነው ፍቅር። መቼም ደግሞ አይሳካላት እንዴ የእሷ ተንኮል ስለሚያውቅ በወሬ ምንም ከአዳይ ጋር ምጣላ ነገር የለም። ያው አዳይ ዴቪድ አታፈቅረውም፣ ያ ነገር ነው እንጂ አዳይ በጣም እራሷን የምታቅሰው ናት። ያው ሰው የምትሸወድ ሰው አይደለችም። ደብም እንደዛ ያው። ክፉ ሰው ግን የሰው ወሬ ሰምቶ ሰው ላይ ይፈርዳል። አዳይም ደብም ሁሉም ነገር ስለሚያውቁ ለእነሱ እንደዚህ አይነት ሴራ አዲስ ስላልሆነ መቼም አይሳካላትም። ለፍቅር አፈልግም ብሎ አንቆ ያዛት ናወጥ፣ አደብን ያዝ ብላ በጣም ተቆጣች። ከዛም ዴብ መጣ። አንተ አለ ዴብ፣ እንዴት ልደፍረኝ ነው አዳይን የምትነካት? ዴብ ተረጋጋ ይቅርታ እየጠየቅኳት ነበረ። ትሰማኛለ? አሁን ከዚህ ክፍል ውጣ፣ አለበለዚያ ገለሃለሁ። ገባ? እሺ። ከዛ ውርውር አድርጎ አስወጣው። ዳይም በጣም ደነገጠች። አንቺ ሴጠን፣ አንቺ ሴጠን፣ ልጁ ምን አባሽ ያደረግሽ ነው አለች። ቤት ሌሊ ቤዛ ደግሞ ሄላን አስጠጥታ መጠጥ አስጠጥታ እሱ ጋር ልተኛ ነበረ። ምን ያደረግሻት ነው? አሌ ሰክሯል። ራሱን አያቅ ሌሊዬ ጓደኛዬ ናት። ምን እያደረግሻት ነው? ለምን ተመቻታለሽ? ይላየ ምንድነው የሆንኩ? ምን ሆንክ? አንቺ ሴጣን ልጁ ልታሳስቺ ነው? እንዴት እንደዚህ ያደረግሽው? እንደት እንት እስከዚህ ድረስ አጠጣሽ? አፉን ይዤ አላስጠጣው ራሱ ነው የጠጣ ብላ ቤዛም ደነገጠች። አሁን በዚህ አናትሽን ሳልፈልጥልሽ ቶሎ ብለሽ ውጪ። ከዛም ረውጣ ወጣች ቤዛ ከሌላ ክፍል ውጭልኝ ብላ በሩን ዘጋችባት ይላይ የኔ ወድ አይዞን ከአሁን በኋላ ከአንተ ጋር ነው የምኖረው ቆይ እስቲ እስከዚህን እስከምትሆን ድረስ ምን ሆነህ ነው እራስን እንደዚህ የጠጣኮ መጠጥ ሁሉም ነገር ከአቅሜ በላይ ሆኖብኛል አንቺም አስጨነቅኩ ተጨነቅኩብሽ አባዬም አንቺም ተናደዳችሁብኝ እዚህ አደይ ድራማ ላይ ብዙ ትምህርት ብዙ ትምህርት አለው፣ ልብ ብላችሁ ካያችሁ ማለት ነው። አያችሁ ሌሊን እና ሌሊን ላይ ሄለንን ለማጣላት ቤዛ ያደረገችው ነገር በጣም ያሳዝናል። እናንተስ ብትሆኑ ምን ትላላችሁ ማለት ፍቅረኛችሁን አንድ ሴት ጓደኛችሁ ወይም ደግሞ የምታውቁት ሰው መጥቶ የእናንተን ፍቅረኛ እንደዚህ ቢያደርግ፣ አጠጥቶ አሳስቶ ከሱ ጋር ለማደርስ ሲሞክር? ምን ይሰማችኋል? ከዚህ ድራማ ብዙ ነገር እንማራለን፣ ሰውን አለማመን። ያው ሴት ልጅ መቼም አትታመንም። ቤዛ ግን የባርኮ ፍቅረኛ ናት። አያችሁ ወይ ባርኮትን አትወደውም። ሌሊን እናም ደግሞ ሄላን ለማጣላት እንደዚህ አይነት ሴራ ሰራች ማለት ነው። ግን ሌሊ ደረሰችበት። ብዙ ትምህርት አለው። ልብ ብላችሁ አዳምጡ፣ ልብ ብላችሁ ተማሩ ከአደይ ድራማ። አደይ ላይም እየተደረገ ያለው በጣም ትምህርት ይሰጠናል ማለት ነው። አያችሁ ሰው ለእናንተ መልካም ነገር እንደማያስብ ያሳያል ማለት አዳይ በጣም መልካም ሰው ናት። ግን ግን ደግሞ መልካምነቷም ለፈጣሪ ብላ ነው እንጂ እንደ ሰውማ መልካምን ብትሆን እንደ ክፉ ሴት ነው የሚያዋት። እነ ፍቅርም እነ ሊዲያም ያው አዳይን የሚያውቋት ያውቋታል ማለት ነው። ግን ፍቅር አዳይም ክፉ ለማስባል ብዙ ብዙ ነገር እያደረገች ነው። ከዚህ ድራማ ብዙ ነገር መማር እንችላለን ማለት ነው። ሁላችሁም ገብታችሁ ተከታተሉት። እናንተ ምንም መልካም ጥሩ ስራ ብሰሩ እራሱ ከሰው ምንም ነገር አትጠብቁ ማለት ነው። ግን ከፈጣሪ ነው መጠበቅ ያለብን። መልካም ነገር ሰርተን ከሰው ከጠበቅን ብዙ ነገር እንጎዳለን። አዳይ ግን በጣም መልካም ልጅ ናት። ግን አዳይ ደግሞ በጣም እንደመጥፎ ሰው ነው የምትታየው ለፍቅርና ለ ለሊዲያ ማለት ነው። እኔ የተማርኩት መልካም ሰዎች ላይ ብዙ ሴራ እንደምደረግ እና ከመልካም ሰው መልካምነትን መማር ነው። ከመጥፎ ሰው ደግሞ ያው መጥፎ ነገር ነው የምትማሩ። መቼስ በቃተኛ ነገ እናወራለን። እንዴ፣ ምንድን ነው? ልቀቀኝ! እንዴ ምን እያደረግክ ነው? ፍቅር ናውልን ከዚህ ቤታ ስወጭልኝ ፍቅር ናውልም ወደ ቤት ያመጣችው አዳይን እና ዴብን ለማጣላት ነበር። ዴቭም ስለሚያውቅ የእሷ ሴራ ይሄ ልጅ ከዚህ ቤት አስወጪልኝ አላት አለ። በለዛ ደግሞ እኔ እወጣልሻለሁ አዳይን ስታገላት ደረስኩባት። አዳይ ምን ልታደርጋት ነበር? ተናገሪ እንጂ አለ ዴቭ። አጥፍቼ ነበር አይቅርታ እየጠየኳት ነበር አለ። ትሰማኛለህ አሁን ከዚህ ቤት ቀጥ ብላ ውጣ አለ። ባርኮትም ወንድ አይደል እንዴ? ወዴት ነው የምወጣ? ውጣ። አሁን በዚህ ሌሊት የት ነው የምወጣው? ወንድ አይደል እንዴ? ወንድነት በእኔ ላይ ነው የምለካ? ውጣ ቀጥ ብላ አለው። ከዛም እንቢ ሲል ባርኮት ጎትቶ አስወጣ። ትሰሚኝ ያለች ፍቅር፣ እኔም ሳልጨምረለ ከዚህ ቤት አስወጪ ነው ልውጣ። በቃ ወዴት ነው የሚሄደው? አንቺ አትንኪኝ። አንቺ አደ ሁሌ አንቺ ጦስ አያልቅም አይደል? ይሄ ሁሉ ይሄ ሁሉ በአንቺ ምክንያት ነው የሆነው። እሺ ብላ ተናደደች። ፍቅርም የዛ ተደብድባ መጣች። ደህና ናት? ባርኪ፣ እንዴት ነሽ? እንዴ ምንድን ነው ፊትሽ? ምን ሆነሽ ነው? ምንም አልሆንኩም። ፊትሽ እንደዚህ ቀልቶ፣ ምንም አልሆንኩም ትይኛለሽ? ቆይ ምን ሆነሽ ነው? ከማን ጋር ተጣልተሽ ነው? ደምደምናት እኮ የጠፈጠፈቻት። ከሌሊ ጋር ተጣላችሁ እንዴ? አዎ ትንሽ ተጋጭተን ነው ሌሊ ግን እስከ ወልጅነቷ አለቀቃትም። ቆይ በምን ተነካካችሁ? ሌሊ እኮ በጣም ጥሩ ሰው ነበር። ለአንተ ነዋ ጥሩ እናትዋ እና እንደዚህ እስከምትሆኝ ድረስ ነው እንዴ ፀባችሁ? እሱ አላወቀም ነበር። ቆይ ላስ ቢሆን እያየ ዝም ይላል እንዴ? እሱ ሰው ላይ ሲሆን ምን አቅም አለው? አውቃ ኮ ነው መጠጣ ጠጥታ ከሱ ጋር ልተኛ ስትል ሊሊ ደርሳበት ጠፈጠፈቻት። ጥሩ አረገች ደግ። እኔም ደስ ብሎኛል። እኔም ቢሆን እንደዛ ነው ማደርገው። እንደ እሺ ግቢ፣ በቃ እኔ ያናግራቸዋለሁ። ቆይ እናንተ ትልቅ ሰዎች አይደላችሁም? እንዴት እንደዚህ አይነት ታደርጋላችሁ? ይህ እኮ ከእናንተ የምጠበቅ ነገር አይደለም። አሁን ድክም ብሎኛል በእናት አሁን ረፍት ብቻ ማድረግ ነው የምፈልገው። እሺ በቃ አሁን እንግባና ቁርስ እንብላ። ስራ ቦታ እጄ ስመለስ፣ አሁን እናወራለን። ውይ ባርኪ ቼ የተረገመች ድቅቅ እኮ ሆነ ያደረገች። ችግር የለውም በቃች። አንቺ አትጨናነቅ፣ ሆን ያናግራታለሁ። አንቺን በተሻለ ሻቅም። ከሌሊ ጋርም ከፍቅር ጋርም አለመጣላት ሞክሪ። ታቋሌ ባርኪ። እኔ ካልደረሱብኝ አልደርስባቸውም። ሁሉም ከባድ ጸባይ ነው ያላቸው። በተለይ ደግሞ ያች እህት አዎ ፍቅርን ታቁያት የለ ከድሮ ጀምሮ ባህሯ ወጣ ያለ ነው። እንወጣለን። እሺ፣ ትንሽ ጊዜ ነው ታግሻት። ያው ምን አማራጭ አለኝ? ታገሳት አለው። ምንድን ነው ምንድን ነው? እሺ፣ እሺ፣ ምንም እንዳታደርጉኝ። እያየው ከዚህ ሰፈር ቆጥ ብለ ጠፋ። እስካሁን ቆማል። እንደ ሌቦቹ ማለት ነው። ምኑን ቼክ እናድርገው? የታችኛ ቤቱ ነዋ፣ ምናልባት የዛ ቤት ከሆነ እንዴ። ኪንጎ እና ደግሞ ባርኪ፣ በሰላም ነው? በጠዋት መጣክ? ሌሊ፣ ቆይ ቤተ ምን አድርጋሽ ነው እንደዛ የደበደብሻት? ደበደበችኝ ብላ ነገረች ከእሷ ጋር። ቆይ ምንድን ነው ችግራችሁ? ለምን ራሷን አትጠይቃትም? መጀመሪያ ለምን ደበደበች ብላ ራሷን ጠይቃት። ከዛ በኋላ እኔን ትጠይቀኛለክ ሌሊ አንቺ መልካም ስብእና ሴት እንደነበርሽ አውቃለሁ። ቆይ ምን ያደርጋሽ ነው እንደዛ እስከሚያስታውቅባት ድረስ የደበደብሻት? ምን ተፈጥሮ ነው? አንተ በኔ ቦታ ብትሆን ከኔ በላይ ነበር የምታደርጋት። ቆይ ምን አደርጋ ነው? ሄለን አስክራ አብራ ልተኛ ስትል ደረስኩባት። ምን? አዎ ባርኪ ቤዛ አሁንም ለሄላ ላይ የሆነ የቀራት ነገር አለ። ያገኘችው አጋጣሚ ተጠቅማ ኤላን የራሷ ለማድረግ እየሞከረች ነው። አንቺ ለምለም ምንድነው የምትናገሪው? ዴ ቤዛ እንዴት እንደዛ ታደርጋለች? ቤዛ ግን እውነት ነው ኤላን ታፈቅራለች። ባርኮትን ግን አውቃ ወዳለው ነው የምትለው እንጂ እውነት ከልቧ ብትወዶ ኖሮ እንደዛ አታደርግም ነበረ። ባርኮት ግን በጣም ውስኪም ልጅ ስለሆነ በጣም ስላመናት እውነት መስሎት ነበር። ግን ቤዛ ግን ሄላ ነው የምትወደው። ባርኪ፣ ምንድን ነው ሄላ? አለች ለምለም። ትናንትና ማታ ቤዛ ምን እያደረገች ነበር? ትናንትና ከኔ ጋ ነበር ያመሸችው። ባርኪ፣ ችግር አለ እንዲህ። ሄላ፣ ሌሊ የምትለው ነገር እውነት ነው ቤዛ? እውነት አንተና ስክራብራ ልታድረ ነበር? ምንድነው የምታወሩ? አብዳችኋል እንዴ? ቆይ ትናንት፣ እሱ እራሱን አያውቅም። ሰክሮ ያው ስለነበረ ሊያስታውስ አልቻለም። እዛ አስታወሰ፣ በጣም ሰክሮ ነበረ። እውነት፣ እሷ ልታሳስተው ነበር፣ ግን ሌሊት ስለደረሰችበት ምንም አልተደረገም ነው። ሌሊ፣ ማይሆን ነገር እንደማታደርጊ በአንቺ ይተማመናለሁ፣ እርግጠኛም ነን። ግን በእውነት ቤዛ፣ አንቺ እንዳልሹ አድርጋ ከሆነ በእውነት በጣም ነው ማዝ ነው አለ አማናኝ ባርኮት ቤዛ የመጣችሁ በምክንያት ነው። አንተ እንት ታዚ የመጣችሁ ለምን ይመስልሃል? ባርኪ እባክህ ንቃ። ቤዛ አንተ እንደምትላት ሴት አይደለችም። ሌሊ ከዛ ባርኪ ጋር ስልክ ተደወለ ከስራ ቦታ ባርኪ ካጠፋው በጣም ይቅርታ፣ ግን ሁኔታውን እያዩ አለመናገር አልችልም። በሏውል፣ እኔ ልሄድ ነው። ባርኪ ሌሊ ያለችው እውነት፣ በእውነት አትውሰደው። እኔና ቤዛ ያለነው ከጓደኝነት የተዘለለ ምንም ግንኙነት የለንም። አዎ እንደዛ ብንል ይሻላል። ከዛም ባርኮት ሄዳ ሄላ ቆይ፣ አንተ ለምንድን ነው ቤዛ ጥፋቷ የሚሸፋፍንላት ወይስ አንተ የሚያጠፋ እኮ ጥፋት አለ? ሌሊ ባክሽን ተይኝ፣ በቃ በነገር አትያዥኝ። ለራሴ ራሴን አሞኛል፣ መቆም እያቃተኝ ነው። እንዴት አህምም ይሄ ሁሉ ሲገለብጣ ምሽታችሁ በቃ እኔ ገብቼ ልተኛ በኋላ ተረጋግተን እናወራለን አለ ወይኔ ለምለም እንቺ መሰሪ ወንሽ ቤዛ ለዚህ ዋጋ አስከፍልሻለሁ ወደይ ወደይ ትላለች እቺ ቤዛ ማለት ነው አቤት ቤዛ ባርኪ የለም እንዴ የለም በጠዋት ወጣ ቁርስ አዘጋጀሽ አውደርሰዋል እሺ አምጭልኝ ዛሬ ከክፍሌ መውጣት አልፈልግም እሺ ግን ፊትሽ ምን ሆነሽ ነው ግን ምን ሆንኩኝ? የተቀየረ ነገር አለ? ያቺ ጓደኛሽ ናታ፣ ጥጋቧ አይኗ ላይ ወጥቶ እንደዚህ አደረገችኝ። ማ? ለምለም? ቆይ ደና አይደለችም እንዴ? እሷ ምን ትሆናለች ደግሞ? እና እንዴት እንደዚህ ያለ ምክንያት እንደዚህ ታደርግሻለች ከማለት ተነስታ ስትል ይንሷን እንዴት አንቺ ላይ እንዳላወጣ ይችና ቁርስ አምጪልኝ ብላ ተቆጣች። አንቺ ቤዛ ምን አባሽ ነው ብቻሽን የሚያስለፈልፍሽ አለች ሊዲያ። መታ ምን አገባሽ?

ጉልበቱን ያሳያል። ለሊዲያም እየሰደቧት እያመናጨቋት፣ አደይን ክፉ እያደረጓት ግን አደይን መልካም ስለሆነች ቢሰድቧት ምን ቢያደርጓት ለሁሉም መልካም ስራ ነው የምትሰራ። ለቤዛ ለምን ምግብ ሰጠሽ እንክብካቤ የበሳሽባት ምናምን፣ ለእኛ ለእኛ ግን ቦታ አትሰጭንም ምናምን ትላታለች። እሷ መልካም ብትሆን አደይ ለሁሉም ሰው መልካም ልጅ ናት። ሰምኛልሽ አደይ፣ ከዚህ በኋላ እንክብካቤሽን ከቤዛ ላይ ቀንሽ። እኔና ፍቅር ብቻ ነን። አንቺም ለማዘዝ መፍት ያለን ብላ ነገርቻል። ከምትልሽን ነገር እሽ ሽ እንደቴ እሽ። ልዕልት ሊዲያ የበርኮ ፍቅረኛ አይደለሽም። ከሌላ ሰው አይንሽን አንሺ። ሌላ ቤት መሄድሽ ቀርቶ አይኑን ብታይ አለቅሽም። እንደዛ ነው ስትንጨረጨሪ የነበረው። ቆይ ቆየ፣ ለስንት ሰው ነው የሚያፈቅረው? ያምሻል እንዴ? አላፈቅረውም። ባይሆን ከሱ ስርስር ውጭ ውጭ ከዚህ ያለች ለሊዲያም ምንም ጸባይ የላትም። በጣም መጥፎ ጸባይ ነው ያላት። ውድና የተከበራችሁ የቻናል ቤተሰቦች፣ ለነበረን ቆይታ የነበረን ቆይታ ይሄን ይመስላል። በሌላ በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ይብዛልኝ። አመሰግናለሁ። ላይክ ሼር አድርጉ።